ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 26 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል የአገዛዙ ሰራዊት ከጫካ ጭምብል ለባሽ ሚሊሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን መፈጸሙ ተገልጿል ለአዲስ አበባ እጅግ የቀረበው የፋኖ ኃይል አደረጃጀቱን ከብርጌድ ወደ ክፍለ ጦር አሳድጓል ስለ ግዙፉ የፋኖ ኃይል የምንላችኋለን አፋባሃ በሁሉም ቀጠናዎች ወታደራዊ ስልጠና ልዩ ኦፕሬሽን እና ህዝባዊ ውይይቶችን እያደረገ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 የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚሊሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን መፈጸሙ ተገለጸ። መስከረም 23 2018 ዓ ም ከጎንደር ገንዳ ውሃ ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበ በጉዞ ላይ እያለ ከመቃ በትንሽ ኪሎ ሜትር ርቀት ግራር ከምትባል ቦታ የጉዞው ታሪክ ተቀይሮ ሌላ መልክ ሊይዝ ችሏል። በማይታሰብ መልኩ የአገዛዙ የብልጽግና ሰራዊት የአማራን ህዝብ እንደ ሂሳብ ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከ በሰባስባቡ አስባቡ ንጹሀን የሚባለውን ህዝብ ለልቂት እየዳረገ የቆየ መሆኑ ይታወቃል። በዚሁ ቀን የተፈጸመው ደግሞ በጣም ከባድ የጭካኔ ልክ ድራማዊ በሆነ መልኩ እዚህ ቦታ ላይ ሲደርስ ከእጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭምብል ለባሾችን በማድረግና ከኋላ ጨፍጫፊው የአብይ ሰራዊት በመሆን በሁሉም የህዝብ ተሽከርካሪ ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሀንን ለልቂትና ለከፍተኛ የአካል ጉዳት ዳርጓል። አካባቢው ላይ ኔትወርክ በማጥፋት ቁስለኞችን ህክምና ለማድረስም ሆነ መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን ጊዜው ቁጥራቸው የደረሰን ሴቶችና ህጻናትን ጨምሮ ከ18 በላይ የተሰዉ ሲሆን ከ35 በላይ ደግሞ ከባድ ቁስለኛ ሆነዋል ሲል የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር አስታውቀዋል። በምዕራብ ጎንደር በመተማና ና አጎራባች ወረዳዎች አማራና ቅማንት ለዘመናት በአብሮነት ተከባብሮና ተጋምዶ በፍቅር የሚኖርን ማህበረሰብ አሁን ላይ በተለየ መልኩ የብልጽግናው አገዛዝ በመካከል ጠባጫሪ አጀንዳዎችን ፍጹም ተለዋዋጭ የሆነ ሴራ በስውር ከፍተኛ በጀት በመመደብ ውስጥ ጉዳይ አስፈጻሚዎችን ወክሎ እየሰራ እንደሚገኝ ኮሮ አስታውቋል። ስለሆነም የእርስ በርስ የማህበረሰብ ፍጅትን ለማስፈጸም የሚደረግን ማንኛውንም እንቅስቃሴ ማህበረሰቡ ነቅቶና አውቆ አካባቢው እንዲጠብቅና የዚሁ ተግባር አካል የሆኑትን የታጠቁም ሆኑ ያልታጠቁ ቅጥረኞችን በአካባቢው ለሚገኝ የፋኖ ሰራዊት መረጃ በመስጠት እንድትተባበሩ ሲል ጥሪ አቅርበዋል። ለአዲስ አበባ እጅግ የቀረበው የፋኖ ኃይል አደረጃጀቱን ከብርጌድ ወደ ክፍለ ጦር አሳደገ። በአዲስ አበባ ቅርብ ርቀት ላይ የሚገኘው የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የኃይለማርያም ማሞ ብርጌድ የሁለት ዓመት የምስረታ በዓልን የአደረጃጀት ሪፎርም ማድረጉን አስታውቋል። የሁለት ዓመት የምስረታ በዓልና የአደረጃጀት ሪፎርም ማድረጉን አስታውቋል። ከትናንት በስቲያ መስከረም 24 2018 ዓ.ም የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የኃይለማርያም ማሞ ብርጌድ የሁለተኛ ዓመት የምስረታ በዓሉ በደማቅ ሁኔታ አክብረዋል። ብርጌዱ ላለፉት ሁለት ዓመታት ለመዲናዋ አዲስ አበባ ቅርብ በሆኑ አካባቢዎች ማለትም በሀገረ ማርያም ወረዳ፣ በኮረማሽ ውሃ ሜዳ፣ በኤንቾ አባቡኖ ሰኮሩ ንፋስ አምባ፣ በጎርፎ ይርማት፣ አገር አክርሚት፣ ሀገረ ማርያም አቦ፣ በዩላት፣ እንዲሁም ስቻት ዘላ ዘንባባ እና የረር ሶስት አምባ ቀበሌዎች በመቆጣጠር ታላቅ ተጋድሎ ካገዛዙ ጋር አንገት ለአንገት በመተናነቅ የጠላትን ኃይል በማፈራረስና በመደምሰስ በርካታ ተጋድሎ ሲፈጽም ቆይተዋል። ብርጌዱ በርካታ ቀጠናዎች በመቆጣጠር እና ብዙ የሰው ኃይል በማደራጀት በማደራጀት ና በማብቃት እንዲሁም ወታደራዊ የቡድን መሳሪያ ና ነፍስ ወከፍ ትጥቆችን በማሟላት አደረጃጀቱን ከብርጌድ ወደ ክፍለ ጦር ማሳደጉን መስከረም 24 2018 ዓ.ም በይፋ አስታውቋል። በምስረታው ባሉ ና በአደረጃጀት ሪፎርሙ የአፋብሀ ሴንትራል ኮማንድ አባል አርበኛ ረዳት ፕሮፌሰር ማርከው መንግስቴ፣ የአፋብሀ ደቡብ አማራ ቀጠና አሳምነው እዝ ከፍተኛ አመራሮች መቶ አለቃ አስማማው ና ሀምሳ አለቃ ካሳጌታቸው ና የክፍለ ጦር አመራሮች አባሎች ና የብርጌድ አመራሮች ተገኝተዋል። በምስረት አባሉ ላይ የአፋ አብሃ ሴንትራል ኮማንድ አባል አርበኛ ረዳት ፕሮፌሰር ማርካው መንግስቴ እንዳሉት ይህን የህልውና ትግል እዚህ ደረጃ ለማድረስ ዋጋ የከፈሉ ና መስዋዕት የሆኑ ጀግና ታጋዮችን በማሰብ የተጀመረውን ከግቡ የምናደርስበት ቀን ሩቅ አይደለም ብለዋል። የክፍለ ጦር ከፍተኛ አመራር የሆነው በአርበኛ እሸቱ ተክለ ሚካኤል ምንም እንኳን ጠላቶቻችን በመካከላችን ገብተው ለማፈራረስ ለመበታተን ትግሉን ለመጥለፍ ቢሞክሩም ይህ መደራጀታችን መሰባሰባችን የማንንበረከክና የማንሸነፍ መሆናችን የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ማሳያ ነው ብለዋል። አፋብሃ በሁሉም ቀጠናዎች ወታደራዊ ስልጠና፣ ልዩ ኦፕሬሽንና ህዝባዊ ውይይቶችን እያደረገ ቀጥሏል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቄንጌታ ዮፍታይ ንጉሴ ስድስተኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለስድስት ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመርቋል። እዙ እንደ አማራ የተጋረጠብንን ሁለንተናዊ አደጋ ለመቀልበስ ትኩረት ሰጥተን ከምንሰራባቸው ጉዳዮች አንዱ ማሰልጠን ነው ብሏል። በምረቃ መርሃ ግብሩ የቄንጌታ ዮፍታይ ንጉሴ ስድስተኛ ክፍለ ጦር አመራሮች፣ የብርጌዱ አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተመራቂ ኮማንዶዎች በርካታ ወታደራዊ ትርኢቶችና አርቶች ለታዳሚው ቀርበዋል። አፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ፣ አርበኛ አስረስማረ አገዛዙን ያፈረከረክነው አስበንና አቅደን በፈጸምነው ነው። ድንቅ ተጋድሎ ነው። የአገዛዙ ኃይል እየፈረሰ የእኛ ኃይል እየተገነባ ቀጥሏል። የአማራን ህዝብ ህልውና የሚታደግ ብቻ ሳይሆን የኢትዮጵያን ዘላቂ ሰላም የሚያዋልድ የምስራቅ አፍሪካን የኃይል ሚዛ ሚዛን የሚጠብቅ ዲሲፕሊንድ ሰራዊት መገንባቱ ተጠናክሮ የሚቀጥል ነው ብለዋል። ግዙፍና ነባሩ አብራጅት ብርጌድ እንዲሁም በእሳት ተፈትኖ ወርቅ መሆኑን ያረጋገጠው የደብረ ኤልያሱ ቀስተ ደመና ብርጌድ እጩ የሰራዊት አባላትን አስመርቀዋል ሲል ገልጸዋል። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ መቆጣጠሩ ተገልጿል። ትናንት መስከረም 25 2018 ዓ ም የአብይ ወንበር አስጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫ እና ከአዲስ ዘመን አርኖ ጋር ነው በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር ሊደርስ ችሏል። ሌላው የውጊያ ቀጠና ደግሞ ከአዘዞ፣ ከጠዳ እና ከማክሰኝት ኃይሉን ይዞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው ኃይል ጋር በመናበብ የፋኖን ኃይል መደምሰስ ነበር እቅዱ። ያልጠበቀው ነገር የገጠመው አገዛዙ በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግዷል። ከደጎማ ወደ ሚካኤል ደብር የመጣውን ኃይል መብረቅ ክፍለ ጦር በድሽቃ በታገዘ ውጊያ አይቀጡ ቅጣት ሲቀጣ፣ ከአዲስ ዘመን በዋስታ አቅጣጫ የመጣውን ደግሞ ጥቁር አንበሳ ክፍለ ጦርና ጎንደሬ በጋሻው ክፍለ ጦር አባላት በሚገባው ቋንቋ አናዘውታል። ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫ ፋና የውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አህዶች በመናበብ መብረቃዊ ጥቃት አድርሰዋል። በሶስቱም የውጊያ ቀጠናዎች የተመዘገቡ ድሎችም 28 የአገዛዙ ጦር ሲገደል 35ቱ ቆስሏል። ከዚህ ተጋድሎ በኋላም የሚካኤል ደብረ ከተማ በፋኖ ቁጥጥር ቁጥጥር ስር ገብታለች። በሌላ በኩል ከደሴ ከተማ አፍንጫ ስር ህዝባዊ ውይይቱና የብልጽግና መዋቅርን እያፈራረሱ ህዝብ ተኮር በሆኑ በአዳዲስ መዋቅር የመተካቱ ስራ ተጠናክሮ ቀጥሏል። በአፍላ ውጊያ መሀል ቢሆኑም ሰአቱ ከደረሰ የዝሁር፣ የፈጅር፣ የአሱር፣ የኢሻና የመግረብ ስግደት ዝንፍ የማይልባቸው እነዛ ከምሽግ ምሽግ ተወርዋሪ ሀይል ፋኖች ከወንድሞቻቸው ጋር በመሆን ደሴና ኮምቦልቻ ከተሞችን ከብልጽግና ቡድን ሊያነጹ ግስጋሴያቸውን አጧጡፈዋል። በሌላ በኩል ደግሞ የአፋ ብሃ ቴዎድሮስ እዝፋ ፋኖች በባህር ዳር ከተማ ልዩ ኦፕሬሽን ማካሄዳቸውን ሰምተናል። ዝርዝር መረጃዎችን እንደደረሱን የምናቀርብ ይሆናል። የክልሉ ልዩ ኃይል አናታችንን መጥቶናል ያሉት ተመስገን ጥሩነህ የፖሊስ አባላቱ እየከዷቸው እንደሆነ ጠቆሙ። የአብይ አህመድን ኢትዮጵያን የማጥፋት አማራን የመጨፍጨፍ ህዝቡን ወደ ጉስቁልና መንግስቱን ወደ ዘላለማዊነት የመቀየር እቅድ ዋነኛ አሳኪና ተግባሪ የሆኑት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር የፖሊስ ኮሚሽን ህንፃን ለማስመረቅ በተገኙበት ወቅት ያደረጉት ንግግር አነጋጋሪ ሆኗል። አማራ በዋና የፌዴራል ስልጣናት ላይ ትርጉም አልባ በሆነ የምክትል ኃላፊነት ላይ አስቀምጠው ነገር ግን የአማራ ስልጣን እንዳለው የሚደሰኩሩት እኚህ ሰው ዋነኛ የኦሮሞ ብልጽግና ተላላኪ ተደርገው ይወሰዳሉ የአገሪቱ ዋነኛ ስልጣን የሚባሉትን በሙሉ ለኦሮሞ አስረክበው አማራን እያስጨፈጨፉ ካሉ አካላት ውስጥም የመጀመሪያው የታሪክ ተጠያቂ ናቸው ጠቅላይ ሚኒስትርነትን ለአብይ አህመድ ኢታማዡር ሹምነት ለብርሃኑ ጁላ ፌዴራል ፖሊስ ኮሚሽነርነትን ለደመላሽ ኃይለ ሚካኤል የአዲስ አበባ ከንቲባነትን ለአዳነች አበቤ አስረክበው ምክትል የሆኑት እነተ መስገንና አበባው ታደሰ እንዳሻቸው የማይሆኑባትን አዲስ አበባ ትተው በባህል ባህር ዳር ሲዝቱ ሲያስፈራሩና ሲፈርጁ ይሰማሉ። ከቴሌ እስከ አየር መንገድ ከደህንነት ተቋም ገቢዎች ድረስ ያሉ የሀገር ተቋማት በአንድ ብሔር ሲወረሩ፣ ከውጭ ጉዳይ ሚኒስቴር እስከ ጸጥታ ተቋማት ያሉ ሀገራዊ ቁልፍ ቦታዎች በእነሽመልስ አብዲሳ ሰዎች ሲያዙ ከመላላክ ውጭ ምንም ማድረግ የማይችሉት እነተመስገን ጥሩነህ ባህር ዳር ተጉዘው ስለ ተላላኪነት ያወራሉ። ወያኔ ፈጥሮ ለ27 ዓመታት የተገለገለባቸውና ሲልካቸው መኖሩንም በአንደበታቸው ያመኑት ወያኔ ሲሸኝም በስህተት መንበሩን ለተረከቡት ዳግም ተላ ተላላኪ የሆኑት ተመስገን ጥሩነህ ለአማራ ህዝብ ህልውና ራሱን ችሎ የሚታገለውን ፋኖ ተላላኪ ሲሉ ለመግለጽ ሞክረዋል። ራሳቸው ተላላኪ ስለሆኑ ብቻ ሁሉም አካል ተላላኪ የሚመስላቸው ተመስገን ይህን ቢሉ አይገርምም የሚል አስተያየትም እያስተናገዱ ነው። እነዚህ እውነት የመሰላቸው በወያኔ ጫማ፣ በወያኔ አስተሳሰብ የተጠመቁ በሱ የሰለጠኑ አሁንም እሱ የሚጋልባቸው አካላት ክልላችንን፣ ህዝባችንን ረብሸውታል። አሁንም አንዳንድ ቦታዎች ላይ እየረበሹ ነው። የአማራ ክልል ፖሊስ የክልሉን ህገ መንግስት ለማስከበር፣ የዜጎችን ሰላም ለማረጋገጥ ሲታትር፣ ሲሰራ መስዋዕትነት ሲከፍል ቆይቷል። እነዚህ መስዋዕትነቶች ከራሱ ቅድም ክቡር ፕሬዝዳንት እንዳሉት ከፖሊስ ሰራዊት የወጡ ሳይቀሩ መለያቸውን ያረጉትን አርማ ያረጉትን ማዕረግ የሸጡ ያፈነገጡ አካላት በአማራ ክልል ፖሊስ ውስጥ ያለው ጽንፈኝነት መጽዳት አለበት ሲሉም የተሰሙት ተመስገን አንድ ግልጽ መልእክት አስተላልፈዋል። ይህም የክልሉ የአድማ ብተና የሚሆን ሌላው ፖሊስ ልቡ ወደ ነፃነት ታጋዩ ፋኖ መሸፈቱንና ይህንንም ኮብሎ ፋኖን በመቀላቀል እያሳየ መሆኑን የጠቆሙበት ንግግር ነው። የሆነ ኮርነር ስቶር ላይ ተቀምጦ አይደለም መነጋገር ያስፈልጋል። መግባባት ያስፈልጋል። የእኔ ብቻ ነው ትክክል ካለ ከማንም ጋር አይነጋገርም ማለት በሁሉም ያለው የጽንፈኝነት አስተሳሰብ ፖሊስ ውስጥ መጽዳት አለበት። ፖሊስን አይመጥንም፣ መለያውን አይመጥንም፣ የተሰጠውን ተልእኮ አይመጥንም፣ ግዳጁን አይመጥንም። ይህን በጭንቅላቱ ውስጥ በልቦናው ውስጥ ያስቀመጠ ፖሊስ የፈለገው ግዳጅ ቢሄድ የታዘዘው ሊፈጽም አይችልም። ፖሊስ ከጽንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራ ስራ ነው። ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። አያይዘውም ከዚህ በፊት አናታችንን የመታው የክልሉ ልዩ ኃይል ነበር ሲሉ በወቅቱ የነበረውን ነገር የገለጹት ተመስገን የወቅቱን የዶክተር ይልቃል ከፋለን አስተዳደር ሲዘልፉ ተሰምተዋል። ጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። ካልሆነ ግን ከምንጋ የተገኘ ሰሊጥ አብረህ ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያ መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ሰውየው ዛቻ ባስተላለፉበት ንግግር ስለ ተላላኪነት ሲናገሩ ተሰምተዋል። አማራ የሚሆን መላው ኢትዮጵያዊ አሁኑን የአቤ ተላላኪ ተመስገን ጥሩነህ የሚያውቃቸው የወያኔ ዘመን ባለስልጣንና ተላላኪ ሆነው ቢሆንም እርሳቸው ግን እንደዚህ ዘመን ተላላኪ አይቼ አላውቅም ሲሉ የተላላኪነት ልክን ሲፈርጁ ተሰምተዋል። በዛውም በተላላኪነታቸው ያሳፈሩትን የአማራ ሕዝብ ተላላኪ ሲሉ ዘልፈዋል።